በኢትዮጵያ አሳሳቢ እየሆነ የመጣውን የትራፊክ አደጋ አስቀድሞ ለመከላከል የተሽከርካሪዎችን ቴክኒክ ብቃት መፈተሽና ዓመታዊ የቴክኒክ ምርመራ ማድረግ ይገባል። በጅማ ከተማም ዓመታዊ የቴክኒክ ምርመራ ያላከናወኑ ሞተር ሳይክሎችና ና ባለሶስት እግር ባጃጆች ዓመታዊ የቴክኒክ ምርመራውን አድርገው ሕጋዊ ሆነው እንዲንቀሳቀሱ የሚያስችል ስራ እየተሰራ እንደሚገኝ ተገልጿል። በዚህ መሰረትም የጅማ ከተማ ትራንስፖርት ኤጀንሲና የጅማ ከተማ ፖሊስ መምሪያ ትራፊክ ፖሊስ በቅንጅት ዓመታዊ የቴክኒክ ምርመራ ያላደረጉ አሽከርካሪዎችና ባለንብረቶች ምርመራውን እንዲያከናውኑ በንቅናቄ እየሰሩ መሆኑ ተገልጿል። የተገኘውት ቺን ሞተር ሳይክል አመታዊ ቴክኒክ ምርመራ ለማስደረግ ነው። ያንንም አስደርጌ ጨርሻ ያለው። እስከዚህ ሰዓት ድረስ ተሽከርካሪ ቴክኒክ ምርመራ ማድረግ በጣም አስፈላጊ ነው። አንደኛ ራሲን ከአደጋ ለመጠበቅ ይረዳል። ሁለተኛ ሌላ አካል ላይ የሚደርሰውን በቴክኒክ ብልሽት ምክንያት ልደርስ የምችለውን አደጋ በጣም በእጅጉ ይቀንሳል የምል እምነት አለኝ። እኔም ሞተር ሳይክል ተጠቃሚ ነኝ። ያው ለራሴ በግል የምጠቀም ነኝ፣ ግን ላስመረምር ነው የመጣው። ለምን ቢባል ተሽከርካሪው ብቁ ሁኖ ተመርምሮ ሕጋዊ ሁኖ ለሕብረተሰቡ አገልግሎት ሲሰጥ አደጋዎችም ይቀንሳሉ። ሕገ ወጥነትም ያው በሞተሮች በባጃጆች ዝርፊያ፣ የተለያየ ነገር ሕጋዊ ካልሆነ እንዲህ አይነት ነገሮች ህጋዊ በሆነ ቁጥር ሁሉ ነገር ሪስኩ እየቀነሰ ይሄዳል ነው። መሰረታዊ የሚባሉ የተሽከርካሪ አካላት አለመስራት የአደጋ ተጋላጭነትን ስለሚጨምር በአመታዊ ምርመራው ተሽከርካሪዎቹ ያለባቸው የቴክኒክ ጉድለት ተለይቶ እንዲያሟሉ እየተደረገ እንደሚገኝ የተሽከርካሪ ቴክኒክ ምርማሪዎች ተናግረዋል። አንድ ሞተረኛ ስፔኪዮ የማይሰራ ከሆነ ከጀርባ ያለውን መናበብ አይችልም፣ ማለት ነው ከሹፌር ጋር ፍሬንቻም፣ ወዴት እንደሚዞር ወደ ግራ ወደ ቀኝ የሚዞርበትም ፍሬንቻ የማይሰራለት ከሆነ ይሄ ነገር ምን ለአደጋ ያጋልጧል ማለት ነው። ከኋላ ያለው የሚናበቡት በፍሬንቻ በቴክኒካል በሆኑ በፍሬንቻ፣ በክላክስ፣ በባውዛ በእነዚህ ነው ሹፌር ከሹፌር መግባባት የሚችለው። እነዚህ ከሌሉት ለአደጋ በጣም ተጋላጭ ነው። ይሄን ይሄን እየመረመርን ነው። ከአደጋ በፊት በጣም አስተዋጽኦ አለው። ይሄን ነገር አደጋ ለመቀነስ አመታዊ ምርመራ በጣም በጣም እጅግ በላይ ከሚባለው በላይ አደጋን ይቀንሳል ብለን አምነንበት እየሰራን ነው። መኪና ጤነኛ ከሆነ ከሌላ መኪና ጋር ትግባባለ ማለት ነው። ለምሳሌ አንድ መኪና እየደ ስቶፕ ላይቱ ማይሰራ ከሆነ ስፌሮ ፍሬም ቢዝ ላይቱ አይቶ ነው የኋላው መኪና የሚረጋጋው፣ ያ ላይት ከሌለ አደጋ ሊጋጭ ይችላል ማለት ነው እንደገና ፍሬቻም ፍሬቻ ይሄ ምንድነው የመኪና የመግባቢያቸው ነው እነዚህ ቴክኒክ እንትኖች ካልተስተካከሉ የትራፊክ አደጋ ሊፈጠር ይችላል ስለዚህ በዋናነት እነዚህ ነገሮች ሹፌር በየጊዜው ተከታትሎ መጠበቅ አለበት ማለት ነው ባለ ንብረቶች የተሽከርካሪን ሙሉ ደህንነት ከማስመርመር መዘናጋት እንደሌለባቸውና በተቀመጠው ጊዜ ምርመራውን ማከናወን መቻል በቴክኒክ ብልሽት ምክንያት የሚደርስ አደጋን በእጅጉ እንደሚቀንስም ተነግሯል። በተቀመጠለት መንግስት ባስቀመጠው ታይም ቴብል መሰረት አመታዊ ቴክኒክ ምርመራ ግዳጁን መወጣት እንዳለበት ያውቃል። ብዙ ጊዜ ግን በመዘናጋት ጊዜ በማጣት በሚል አመታዊ የቴክኒክ ምርመራ ከተቀመጠበት የጊዜ ሰሌዳ ውጪ ተገኝተው የተያዙ ናቸው። እነዚህ አብዛኞቹ የባጃጅ ተሽከርካሪዎች ማለት ነው። በዚህ መሰረትም በጅማ ከተማ ባለፉት ቀናት በተሰራ የቅንጅት ስራ ሞተርሳይክልና ባጃጆችን ጨምሮ ቁጥራቸው 495 በላይ የሚሆኑ ማሟላት የሚገባቸውን የቴክኒክ ብቃትና ህጋዊ ሰነዶች ያላሟሉ ተሽከርካሪዎች ተለይተው አመታዊ ቴክኒክ ምርመራ እያደረጉ እንደሚገኝ ተገልጿል። ይህ እንደምታዩት በግቢ ውስጥ በዚህ ግቢ ውስጥ ሰብስበ ናቸው የተሰራባቸው ያሉ ተሽከርካሪዎች ቁጥራቸው ከ አራት መቶ ዘጠና አምስት በላይ የሆኑ ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች እንግዲህ እያንዳንዱ የራሱ የሆነ ችግር አለው። እነዛን ችግሮች ቀርፈው ተመልሰው ወደ ስራቸው እንዲመለሱ ነው ማለት ነው እየተሰራ ያለው። መጪው የክረምት ወቅት በመሆኑ ተሽከርካሪዎች የተሟላ የቴክኒክ ብቃት ላይ መሆናቸው አደጋ እንዳይከሰት ስለሚያደርግ የቴክኒክ ምርመራ በጊዜ መከወን እንዳለበትም ተመላክቷል።